እንደሚታወቀው እንግዲህ ትናንትና አላዛር ራሱን ለማጥፋት ሙከራ አድርጎ ነበረ። ትንሱ በጣም አልቅሳሪ ብላ ጮካ ሰው ተጣርታ ጎትታ ይዛው እባክ ብላ ለምነው የሚያሳዝን ቪዲዮ ተለቆ ነበረ ማለት ነው። እኔም በዛ ቪዲዮ ላይ ብዙ ሀሳብ አስተያየቶችን ሰጥቼ ነበረ። በዛ ቪዲዮ በለቀቁት ቪዲዮ ላይም ብዙዎቻችሁ ብዙ አይነት ስድብ አንድ ወይ ሶስት ወይ ሁለት ልጆች አራት ልጆች ናቸው፣ በዛ ቢባል ሀሳቤን የተቀበላችሁኝ ወይም ደግሞ የተረዳችሁኝ ወይም ደግሞ ቪዲዮን እስከ መጨረሻው ያያችሁት ብዬ ነው የማስበው። ሌሎቻችሁ በጣም ብዙ ነገሮችን ስትናገሩ ነበረ። ብቻ ግን ለእናንተ መልስ ለመስጠት እና ሌላኛው ደግሞ አላዛር እንግዲህ ከዚህ በፊት ተጎርሶ ነበር ታውቃላችሁ። የተጎዳበት ምክንያትም ስለ ቸኮለ ነው። መቸኮል አንዳንዴ በህይወታችሁ ላይ መቸኮል መዘግየትም ዋጋ ያስከፍላችኋል። በጣም ከባድ ነገር ሊፈጠር ይችላል እና አላዛር እኔም ተናግሬያለሁ። የመጀመሪያው ገና የፍቅር ስሜት ተሰማኝ ሲል ለእናትየዋ አመጦ ሲናገር፣ ተው ቸኮልክ፣ ትንሽ ተረጋጋ፣ ቢያንስ እንኳን በራስም እርግጠኛ አሁን ያለውን ነገር በቃ ከጎንናት የማንም አልሆነችም፣ የትም አልሄደችም፣ የትም አትሄድብህም እና እንደዚህ ተቻኩለህ የፍቅር ጥያቄ ማቅረብ የለብህም ብዬ እኔ ሀሳብ አስተያየት ሰጥቼ ነበር። እና ብዙዎቻችሁ ፍቅር እኮ ነው ምን ችግር አለው በፈለገው ሰዓትና ደቂቃ በፈለገው ሰከንድ ፍቅሩን ቢገልጽላት ቢነግራት እያላችሁ ነበር እና ምላሹን ስለፈራው ነው። እሺ ይሄ የሆነና እንግዲህ ወደ ትንሱ ሲሄድላችሁ ደግሞ ትንሱ በጠየቃት ጥያቄ ወይም ደግሞ ወድሻለሁ፣ አፍቅሬሻለሁ አንቺ ጋር እንደን አይነት ስሜት አለ ወይ ብሎ ሲጠይቃት እንግዲህ ጸጥ ያለችበት ምክንያት ወይም ደግሞ ምላሿ እሺ ያልሆነበት ምክንያት እምብኝ የሆነበት ምክንያት ምንድን ነው? እሷ እሱ እንደሚወዳት ስለማትወደው ነው ወይስ ደግሞ ሀሳቧ ምንድን ነው? ለወደፊት ከእሱ ጋር መኖር አትፈልግም ወይ? ሌላኛው ደግሞ ዋናውና ትልቁ ማሰሪያው ደግሞ ብዬ ማስበው በትንሱና በአላዛር ምክንያት መሀል ከባድ ድልድይ አለ። አሁንም ልትሳደቡ ትችላላችሁ። እኔ አላዛርንም ትንሱንም በጣም የምወድ ማከብር ሰው ነኝ፣ በጣም የምከታተላቸው ሰው ነኝ። ጓደኝነታቸው ገጥሞ በጣም ጥሩ ጊዜ ሲያሳልፉ መከባበራቸው በቃ ሰው ሰው በመሆናቸው በመጀመሪያ ትልቅ ክብር አለ። ከዛ በመቀጠል ደግሞ አስተሳሰባቸው፣ ለሰው ልጅ ያላቸው ቀረቤታ፣ ለሰው ልጅ ያላቸው አመለካከት በቃ በጣም ይገዛኛል። በጣም ማለት ነው ትሑት የሆኑ ሰው አክባሪዎች ናቸው። ሁለቱም አላዛርና ትንሱን እኔ ፈጣሪ ከየት ከየት እንዴት ብሎ እንዳገናኛቸው ሁሉ የፈጣሪን ስራ በጣም የማደንቅ ሰው ነኝ ና ለእነሱ ክፋት መጥፎ ነገርም አልመኝም ግን ሀሳብ ከመስጠት ወደ ኋላ አልልም። እና ሀሳብ አትስጡም አይሉም ሀሳብ እንዲሰጣቸው መሰለኝ እኮ አደለ ዩቲዩብ ላይ ቪዲዮ ፖስት የሚያደርጉትኝ ማንኛውም ሰው ሀሳብ እንዴት ሰጠው ነው? ስለዚህ እኔ ክፉ ቃል ይድፋችሁ፣ ሙቱ፣ እንደዚህ በሉ፣ እንደዛ በሉ ምናምን ይቅበራችሁ ምናምን ብዬ ሳይሆን ሀሳብ፣ አስተያየት የምሰጠው ትክክል የሆነውን ትክክል ነው በራሴ እይታ፣ የማንንም ሰምቼ የማንንም አይቻለልም። ትክክል ያልሆነውን አልሆነም ነው የምለው የሆነውን ደግሞ ትክክል ነው፣ በርቱ፣ ቀጥሉበት ብዬ ነው የማወራው እና ትልቅ ግድግዳ በመሀላቸው አለ ብዬ የማስበው ትንሱሜን ጥያቄ ወይስ ሴትነቷ ይዟት ተግደርድራ ምላሽ ምላሿን ቆይታ ልታሳውቀው ብላ ነው ወይስ ሌላ አለ የሚለውን ነገር፣ ለነገራችሁ እናትየዋ አስሰማ ምን አለች? የእናትየዋ መልስ የትናንትናውን ቪዲዮ አይታ ምን አይነት ስሜት ላይ ትሆናለች? ምን አይነት ስሜት ይሰማታል የሚለውን ነገርም በደንብ እናወራለን። እናትየዋ ይህንን ቪዲዮ ካየችው በኋላ ያለችበት ሁኔታ ምን አይነት ሁኔታ ነው? የት ላይ ነው ያለችው? እንዴት ነው የሚለውንም በደንብ እናወራበታለን። ለወደፊትስ ምን አይነት ነገሮች ነው እንዴት ነው በየት በኩል ነው መቀጠል ያለባቸው የሚለውንም በደንብ ሀሳብ እሰጣለሁ። እንደው ባካችሁ ብዬ የምለምናችሁ ነገሮ ልጆች፣ መወዳችሁ፣ ማከብራችሁ ሁላችሁም ወደዚህ ቻናል የመጣችሁ ይህንን ቪዲዮ ከፍታችሁ እያያችሁ ያላችሁ ቪዲዮን እስከ መጨረሻው ሳታዩ ምንም አይነት ኮሜንት እንዳትጽፉ። ዋናውና ትልቁ ብዬ የማስበው በአልዛርና በትንሱ መሀል ትንሱንም ጥፋተኛ ነች ስትሉ የነበራችሁ ልጆች አላችሁ። እኔም በእሱ በኩል እደግፋችኋለሁ። ጥፋቷ ምንድን ነው? የፍቅር ጥያቄ ስጠይቃት ግን ጥፋት አለባት ብዬ የለባትም ብዬ ልናገር ምችለው ሁለት ሶስት ቪዲዮዎች ከተለቀቁ በኋላ ነው አይቼ የምላቸ የሚሆነውን ነገር ነው። ከዛ በኋላ ነው ልሰጥ የምችለው። ግን በአሁኑ ቀለል አድርጌ ጥፋተኛ ነች ያልኩበት ምክንያት እንደዚህ የፍቅር ስሜት እንዲሰማው ያደረገችባቸው መንገዶች አሉ። በጣም ብዙ ጊዜ ተናግራ ያሉ ታቅፈዋለች። አወራሯ በጣም እንደምትፈልገው፣ በጣም በቃ ከእሱ ጋር ስትሆን በቃ ዓለም ሙሉ ሆና እንደምትታያት ነበር አይደለ? አክተ ስታደርግ የነበር ወይም ደግሞ ስታሳየው የነበረው ይህን ነገር እያሳየች አሁን አፈቀርኩሽ ሲላት መደንገጧ ግራ ያጋባል። ለምን ለምን ውስን አልሆነችም? ለምን አልተቆጠበችም? ለምን በዚህ ልክ በቃ እስከ ጥግ ድረስ ውስጡ ገብታ ቦታ ለምን አገኘች? ያ ነገር ጥፋተኛ እንድትሆን አድርጓታል ብዬ ነው የማስበው። አንዳንዴ ከአንዳንድ ደግሞ እንደውም አንድ ልጅ ምን አለመሰላችሁ ሞኝ ልጅ፣ ወንድ ልጅ ሞኝ ነው ይላሉ። እና በሴት ልጅ በጣም ሴት ልጅ ደካማ ጎኑ ነች። የእውነቴ ነው ምላችሁ፣ ቶሎ የመታለል ቶሎ ፍቅር የመያዝ ቶሎ በቃ አላደል እንትን አይነት ነገር ነው ያላቸው። የእውነቴ ማለት ወንዶች ማለት ነው። እና የሆነ ነገር በምታሳዩቸው ልክ ነው ሊቀርቧቸው የሚችሉት። እና ትንሶ በዚህ መንገድ እንግዲህ አጥፍታለች ብዬ ላስብ እችላለሁ። ግን አሁን አልደመደምም አጥፍታለች ብዬ ማለት ነው እና አላዛርም ጥፋቱን ነገር ያቸዋለሁ። አንደኛ መቸኮሉ ነው። ሁለተኛ ነገር ደግሞ እች ልጅ ሴት ልጅ ነች አይደለ? ፍቅር እኮ ታጋሽ ነው። ትሁት ይሆናል፣ ጨዋ ይሆናል፣ በጣም ሰው አክባሪ ይሆናል። ፍቅር የያዘው ሰው በጣም በቃ ከሰዎች ጋር በጣም የሚግባባ አይነት ሰው ነው የሚሆነው። ወይም ደግሞ በቃ ትሁት ነው የሚሆነው በአጭሩ። እንጂ በአንዴ ተስፋ አይቆርጥም። ተስፋ አይቆርጥም። ፍቅር ተስፋ ቆርጦ አያቅ። ምላሿ ምን ይሆን ምን ይሆን ሳያቅ ገና ለገና እኔ በዚህ ጊዜ በዚህ ሰዓት እንደዚህ እንዲፈጠር አልፈልግም ስላለችው ብቻ ራሱን ለማጥፋት መሞከሩ በጣም ከባድ ነገር ነው። መሆንም የሌለበትን ነገር ማሰብም የሌለበትን ነገር ነው ያሰበው። ብዙዎቻችን አስቆጥቶናል። እኔም ስሜታዊ ሆኜ እንደዛ እንባ እየተናነቀ ስናገር የነበረው ራስ ወዳድ ነብዬ፣ ውሸታምና አስመሳይ ነብዬ በተናገርኩት ቪዲዮ ብዙዎቻችሁ ተሳድባችኋል። ለማንኛውም ቆይ፣ ስለዚህ በኋላ ሀሳብ አስተያየት ትሰጣችኋለሁ ና ከትንሱ ጋር ያለው ነገር ምንድን ነው? ትንሱ አብሮ መቀጠል ስለማትፈልግ ነው? ከሱ ጋር ህይወትን መመስረት ስለማትፈልግ ነው እምቢኝ ያለችው? ወይስ ደግሞ ሌላ ምክንያት አላት? ወደዋለሁ ብላለች። አከብረዋለሁ፣ ለእሱ ትልቅ ቦታ እንዳላት እሷ ውስጥ እሱ በጣም ትልቅ ቦታ እንዳለው ትልቅ ቦታ ላይ እንዳስቀመጠችው ስትናገር ነበረ። በድንገት የፍቅር ጥያቄ ስጠይቃት አይሆንም ብላ መለሰችለት። ለምንድን ነው? እኔ አንድ ነገር ልንገራችሁ፣ ሄሉና አላዛር የተለያዩበትን ምክንያት ታውቃላችሁ? አንደኛ በመፍጠኑ ነው። ሁለተኛ በሃይማኖታቸው ነው። አይገናኙ። የሃይማኖት እሱ ፕሮቴስታንት ነው። እሷ ክርስቲያን ነበረች። የማይሆን ነገር የማይዘልቅ ስል ነገር ስለሆነ እዚ ጋር የሄሉን ስም ማንሳት ፈልጌ አይደለም። ብቻ ግን በሃይማኖት ጉዳይም ከትንሱ ጋም አንድ አይነት እንዳልሆኑ ለመናገር ወዳለሁ በዚሁ አጋጣሚ ማለት ነው። እና እናትዮዋ ይመስለኛል ክርስቲያን ትመስለኛለች ማለት ኦርቶዶክስ፣ አላዛር ግን ፕሮቴስታንት እንደሆነ ተናግሯል። ትንሱ ደግሞ እንደምታውቋት ክርስቲያን ነች፣ ኦርቶዶክስ ነችና ይሄ ነገርስ እንዴት ሊሆን ይችላል? አላዛር አልፈጠነም ወይ? በጣም ግራ የሚያጋባ በጣም አጣብቂ ነገር ውስጥ ነው የገቡት። ወይስ የሃይማኖትን ነገር እንዴት ሊያደርጉት ነው? እኔ ይውላችሁ ከምንም በፊት እኔ ቀድሜ ላይ የምችለው ሃይማኖቴን ነው ሃይማኖታቸው ነው ሁሉም ሰዎች። እኔ ለምን ድንጋይ አምላኪ አይሆኑም? በቃ በሚያምኑት አምላክ የሚያምኑትን አምላክ ነው ማስቀደም ያለባቸው ብዬ የማምን ሰው ነኝ። እኔ የእውነቴን ነው የምላችሁ። ሰው ከዛ በኋላ ከፈጣሪ በኋላ የመጣ ነው ፍጡር ነው ፍጡር። ከፈጣሪ የሚበልጥ ፍጡር የለም። ስለዚህ የፈጠረንን አምላክ ከደን ረስተን ትተን፣ እሱም የፈቅደውን ነገር እያደረግን እዛ ጋር ፍቅር አለ ብንል እኔ ውሸት ነው ብዬ የማስበውና አላዛር ደግሞ መልሷ ምንም ይሁን ምንም ታግሰ በተስፋ ልትጠብቃት መልሷን ልትጠብቅ ሲገባ በዚህ ልክ እንደዚህ አይነት ነገሮችን መወሰን ያልሆነ ነገር በማድረግ ነው ያዘንኩብህ። በጣም ነው የምወድህ፣ በጣም ጠንካራ፣ በጣም አስተዋይ፣ በጣም በቃ ሀይማኖት ከሃይማኖት የማታበላልጥ በጣም ሰው አክባሪ የእውነት ነው የምላችሁ። እና ለሙስሊሞቹ ቁርአን ሲሰጥ ለክርስቲያኖቹ ለኦርቶዶክሶቹ መጽሐፍ ቅዱስ ሲሰጥ ነው የማየው። በእውነት ነው የምላችሁ፣ በጣም መልካም ሰው ነው። መልካሙን ነገር ሁሉ ለምመኝለት። ግን የተሳደብኩት ደግሞ ስድብ አይባልም። ራስ ወዳድነህ ብዬ የተናገርኩበት ምክንያት ምንድን ነው? እንዴት የሚወዱት ሰው ያሉ ትንሱ ብኛል እንደ እስከ መጨረሻው እንኳን አብሬ ያልሆነን ብትለው እንኳን የምትንሰፈሰፍለት የምትወደለው የምትወደው እናት እያለች እንዴት ነው በዚህ ልክ ራሱን በቃ ራስ ወዳድ ነው ራሱን ለማጥፋት የሞከረው ብዬ ነው ሀሳብ ለመስጠት የፈለግኩት። ቪዲዮን እስከ መጨረሻው ብታየው ሲጀምር ምን ለማለት እንደፈለግኩኝ ምናምን መረዳት የምትችሉ ልጆች በደንብ ትረዱኝ ነበር እና እንወድሽ ነበረ፣ ዛሬ ምን ነክቶሽ ነው ያልሆነ ነገር ተናገርሽ ስትላላችሁ፣ ምናልባት ርዕሱን አይታችሁ ሊሆን ይችላል። ርዕሱን እኮ ማንኛውም ሰው ብዙ አይነት ነገሮችን ብሎ ጨማምሮ ሊያወራ ይችላል ሊጽፍ ይችላል። ግን ውስጥ ገብታችሁ የማታዩት የማሰቡት ከሆነ ምን ያረጋል። በዚህ ልክ ነው። እና ካስቀየምኳችሁ፣ ካስከፋችሁ ይቅርታ። አሁንም በትንሱና በአላዛር መሃል ያለውን ክፍተት ልንገራችሁ። አንደኛ የሃይማኖት ክፍተት አለ። ሁለተኛ ነገር ደግሞ ምናልባት አላዛር የተሰማው ስሜት ትንሱ ጋር ላይኖር ይችላል። እና ይሄ ነገር ደግሞ ጊዜ የሚፈታው ነገር ነው። አላዛር መቸኮል አልነበረበትም። በአራት ነጥብ በቃ መቸኮል አልነበረበትም። ግን አንዴ ስሜቱን አውጥቶ ተናግሯል። ምላሿ ምንም ይሁን ምንም ከትንሱ ነው የሚጠበቀው ምንም ማታደርግ፣ ምንም ከትንሹ ነው ሁሉ ነገር የሚሆነው። እሱ ማድረግ ያለበትን ነገር አድርጓል። መናገር ያለበትን ነገር በሰዓቱ ተናግሯል፣ አሳውቋል ማለት ነውና። ግን እናትየዋ ይህንን ቪዲዮ በጣም አይታ በጣም እንዳዘነች በጣም እንደከፋት፣ በአላዛርም በጣም በቃ እንዳዘነችበት ሰምቻለሁ። በጣም በቃ አልቅሳ አልቅሳ፣ እኔ የቅርብ መረጃ ነው የተነገረኝና አልቅሳ፣ ይሄን ያህል ነው ወይ የሚጣለኝ እዚህ አለም ላይ የምኖርለት ለማን ሆንና ነው እሱ እኔን ጥሎ ለመሄድ ነግሬው እየነገርኩት ልኬው ሁለት አይነት ነገሮች ይዘህ ሂድ ወይ እሺ ትባላለህ ወይ እምቢ ትባላለህ ብዬ ነግሬ ለኬው በዚህ ልክ እንዴት ራስ ወዳድ ይሆናል? በዚህ ልክ እንዴት እኔን ይሰብረኛል? ብላ እናትየዋም ከባድ ሁኔታ ላይ እንደሆነች ሰምቻለሁ እና ይሄንን ነው የምላችሁ። እኔም የፈራሁት ይሄንን ነው እና በአጭሩ ግን ጠቅለል ሳደርግላችሁ አላዛር፣ ለእናትህ መኖር አለብህ እሷ እየኖረችልህ ስለሆነ እስከ ጥግ ድረስ እና ከትንሱ ጋር የሚኖራችሁ ነገር የሃይማኖታችሁ ነገር ቅሬታ ቢኖርብኝም ቅሬታ ቢኖርብኝም፣ ግን ዝም ብዬ ሳስበው ሳስበው ሰማንያ ፐርሰንት አብረው የሚሆኑ ይመስለኛል። በትዳር ተጣምረው አንድ ላይ የሚኖሩ ይመስለኛል፣ ሰማንያ ፐርሰንት ማለት ነው። እና ሀያውን ፐርሰንት እርግጠኛ አይደለሁም። ለምን ሃይማኖት የሚባል ነገር አለ። ለምን ትንሱ እሱ የራሱን ስሜት አውጥቶ ተናግሯል አይደለ ትንሱ እንደምትወዱ አውቃለሁ እንደምታከብረው አውቃለሁ። ግን የፍቅር ምርጫዋ የትዳር አጋር ይሆናል ብላ የምትመርጠው ሰው እሱ ይሁን አይሁን የማውቀው ነገር ስለሌለ 80% አርጌዋለሁና ግን አብረው ቢኖሩ እነዚህን ነገሮች አስተካክለው ቢኖሩ ደስ ይለኛል። ትንሱንም ስትወቅሱ የነበራችሁ ሰዎች አላችሁ። እንግዲህ አጋጣሚ ነው። እሷ ምናልባት እንደዚህ ነገር ይፈጠራል ብላ አስባ ላይሆን ይችላል ዛሬ በምትሰራው ቪዲዮ ዛሬ በሚለቀቀው ቪዲዮ ነው። እንግዲህ የትንሱ ጥፋት ነው ወይስ ያላዛር ነው? ሲጀመር እዚህ ጋር ጥፋት የለም የሚባል ነገር አይኖርም። ግን እምቢ ካለችው የምታስረዳበት መንገድ፣ የምትሰጠው ምክንያት ነው እንግዲህ ትክክል አይደለሽም ነሽ፣ አጥፍተሻል፣ አላጠፋሽም ብለ ልንናገራት የምንችለው እና በአጭሩ ግን አላዛር ራስን ሆነ ኖር፣ አትቸኩል፣ አትፍጠን፣ ለሁሉም ነገር ጊዜ አለው ብለ ጠብቅ። የእውነቴን ነው እች ልጅ ለምን እንዳገናኘ ፈጣሪ አታቅምና ታጋሽ ከሆንክ ታግሶ የኖረ ፍሬዋን ይበላል ይባላልና ታጋሽ መሆን አለብን ሁሉ ነገር በጊዜው ሲሆን ነው የሚያምረውና ተመልካችንም እናትንም አታስከፋ አንተ ደካማ ስትሆን ስታለቅ ስታዝን እናት እንዴት እንደተጨነቀች ከአዲስ አበባ ተከትላ መጣ ምን አይነት ነገር እንዳሳለፍክ ታውቃለህ ከዚህ በፊትም ከሌሉ ጋር ከተለያየ በኋላ ና ይሄ መሆን የለበትም ካለፈው ስህተት ተምረበት ካላለፍክ እንደዚህ የሚባል አባባል አለ፣ ሞኝ ከራስ ስህተት ይማራል፣ ብልጥ ደግሞ ከሰው ስህተት ይማራል ይባላል እና ተምረህበት እያረምከው ካልሄድክ ነገ ላይ ደግሞ ህይወት ትንሱ እንኳን እንደስ ከመጨረሻው አልፈልግም ብትል ሌላ ህይወት ይቀጥላል፣ ማ ብለህ ማመን መቻል አለብህ። ጠንካራ፣ ቢስትሮንግ መሆን አለብህ። ይህንን ነው ልል የምችለው። የትንሱን ምላሽን አይተን ሰምተን ድጋሚ ተመልሰ ምን መጣ ይሆናል ግን ትናንትና በተሰጠው ሀሳብ አስተያየት ለተቀየማችሁ ልጆች በሙሉ ይቅርታ አድርጉልኝ። መጀመሪያ እኔ ክብር የምሰጠው ከኔ ቀጥሎ ለእናንተ ነውና ይቅርታ አድርጉልኝ ከተሳሳትኩኝ። ግን የተሰማኝን ስሜት ነው። አላዛር ራስ ወዳድ ሲሆንብኝ ነው ያንን ነገር ልናገር የቻልኩት እንጂ ስለምጠለው አይደለም። ብቻ ግን ፈጣሪ መፍትሄውን ይስጥላለሁ። አመሰግናለሁ። ሰላም ቆዩልኝ።